በፍቅር ነው ሰዎችን ማወራቸው እንጂ እኔ ፍለርት እያደረኩ ከአንተ ከእንዳንተ አይነት የጦዘ ጦዘ ሽማግሌ። ቆይ አንዴ ጠብቁኝ። መላቀም ሰው እንዲሁ መጣሁ መጣሁ። አንዴ ቆይ ልጆች፣ አንዴ እኔ ያስጠላኛል ይሄ ማቴሪያል እያሳያችሁ ስቴቶችን ባይ ለመግዛት የምትፈልጉ ወንዶች። ያሁን ደግሞ የሽማግሌ ወጣት ቢሆን እንኳን ኤክስኪውዝ እናደርግለታል ወጣትነት ይዞት ነው ብለን። አስጠላችሁ ሽማግሌዎች። በገንዘብ ኦን ሊያደርጓችሁ ሲሞክሩ ቴንኪ ኔ ፍቅር እኔ እንዲያውም ብዙ ሳፖርተሮች እኮ ሴቶች ናቸው። ጋይ እንደዚህ በቃ ብዙ ምን ብጫወትም እቃም ብሸጥም ምንም ብር ወንዶች አሉ ሪስፔክት አድርገው አርገው የሚሉት ግን፣ እኔ ሴቶች ናቸው ብዙ ጊዜ እንትን የሚሉት። እኔ ምን አባ ተኳኩየ አንተን ለመታየት እኳ አይደለም እዚህ ጋር የምመጣ አቅም ሳለው እኔ እንደሆነ ደግሞ ሲያስጠላ የሀበሻ መልክም ራሱ የለውም። ካላወቀኝ እንተዋወቃለን በደንብ። እኔ እናንተ ደግሞ ይህ ነው የሚወረድ ዩ ሊቭ ዳላስ አል ሊቭ ዳላስ ፌስ ቱ ፌስ እናወራለን፣ ከፈለግ። ከአንተ በላይ ጎልድ ዲገር አለ እንዴ በዚህ ዘመን? አሁን እኮ ወንድና ሴት ሲዋደድ እኮ ፍቅር ካለብሽ ይዶን ዲድ ኤኒቲንግ አንድን ሰው ከወደድሽ ወይ ከወደድካት፣ በገንዘባችሁ ኦን ልታደርጉ የምትፈልጉ በግቶች አሉ፣ አላችሁ። አቀምሳ አለው ኢኖክ ሮንግ ዶር ቤቢ እንደ ሌላ ሴት እንዳልመስልን ያንትላጫ ጥርምጥምጥ ባለፈው አላያችሁትም እንዴ በሌሊት አምሽቶ ቤቱን ሁሉ እያሳየን የሆነ መኪና ምናምን። ያው በዚህ ሰዓት መኪናና ቤት የሚያሳይ ወንድ ትንሽ ግድንግድ ግብድ ሀገር ዳሜ ፋራ ነው የሚመስለኝ። ማርያምን ነው የምንላችሁ። ሴቶቹ እኮ ሂደዋል፣ ነጥቀዋል እኮ ሴቶቹ። በጣም ሀስል የሚያረጉበት ሰዓት ነው አሁን፣ ከገንዘብ ላይ ገንዘብ የሚያረጉበት። አንዳንዱ ኦፍኮርስ ወንድ ሊኖር ይችላል ሪስፔክት አድርጎ ሳፖርት ምናምን የሚያረጋችሁ

ገብቶ ቤቱ ምናምን ሲያሳየን ሙድ ይዘውብህ እኮ ነው የአሻዳ ልጆች የወረድከው ጥቃቅን አነስተኛ እንዳትመጣ እዚህ ቤት ተሳስተክ። እንዲያውም ወንዳ ማለዬ የሚቀበልም ሴት አይደለሁም እኔ። ሴቶች ናቸው ሳፖርተሮች። ብዙ ጊዜ ዝም ብሎ የሆነ እንትን ሸዋብ የሚወድ ሰውዬ የለውም እኮ ደግሞ ያለው ሰው አለኝ አይልም። ይህኔ በፌክ እያየኝ ነው። መጡ በዚችማ ፎቶ ፎቶ ለጥፌ እንዲቀባበሉ ነው ማድረግ እዚህ ላይ ላይ ከኔ ጋር እንዳትጫወት። እጭ እንደስች አይነት ቀልድ ለነ ጃፒ ነው ፎቶን ሰጥቼ ማስረግ ሚስቱን አስቀምጦ ደግሞ ሚስት የለኝ የሚል ያኔ እኮ ነበራችሁ አደለ። ወርቅ ካልተገዛ ለዚህ አንገት ምናምን ብሎ ሲለፋፈጥ የነበረው ለፍዳዳ እኮ ነው ያቀመሱት። ከሮመር ጋ ሊሳፈጥ የፈለገ እንዳትነካኝ ኔ ደግሞ ያንተን ያንተን ህይወት ለማምጣት እዚህ ጋር ቀላል ነው። ያውም ዳላስ ላይ እየኖርክ ዳላስ ላይ እየኖርኩ ውርደትን ነው ማከናንበክ። አንተ አይነት ወንድ እንዲያውም መረገጥ ነው ያለበት። በደንቡ ነው የሽማግሌ ቅሌታም። ልጆቹን አስቀምጦ ትዳሩን አስቀምጦ እዚህ አቴንሽን የሚፈልግ ምን፣ ከሴቶች በሴቶች ጎን ነኝ ረቅጣ አለው። ሚስትን አስቀምጠ የምትለፋደድ ሽማግሌ ሚስቱን አስቀምጦ ልጁን አስቀምጦ የሚለፈለ አሉ እኮ ሚስታቸውን አስቀምጠው ልጆቻቸውን አስቀምጠው ላይክ እንደዚህ ፍለርት ሳያረጉ ምናምን ሳፖርት የሚያረጓቸው አሉ። ግን እንደዚህ አይነቱ ቴንሽን የሚፈልግ የወንድ ጎልድ ዲገር ተዛዝተን ይነካኝ። ቆይ አሁን አይደለም ይሄ ፎቶ አለ ከኔ ና ስድስት ጊዜ እየጻፈ እኔ ላይክ፣ ሪስፔክት አድርገው ምናምን እንደዚህ ሪስፔክት አድርገው ምናምን ሳፖርት የሚያረጉ ወንዶች ካልሆነ በስተቀር ሚስቱን እያካተለ እዚህ መጥቶ አቴንሽን የሚፈልግ ሰውማ እሷ ጋር ነኝ ለብልቤ ነው ምጥላ ልጅ ቀድ አላውቅም። ልጅ እያለው ልጅ የለኝም ብሎ የሚክድ ይኮነ እኔ እንደነ እንትና እንደነልልቲ እንዳልመስል አውጥቼ ነው አጥቤ ማሰጣክ ቁጭ ብዬ ወሬ አልወድም። እኔ እጅ እጅ የሚል ወሬ ከህይወት ታሪክን አንጥቼ ነው ምረጋግጥክ ሚስትን ሁሉ ነው ጠርቼ ማስገባት። እኔ እዚህ ውስጥ ክፋተኛ ነኝ። እኔ እረፍ፣ እንዳትሳፈጥ እኔ ጋር በአንተ ነው የሚጀምር። እንዲያውም እንደዚህ አይነት ነገር እኔ ተበደልን የሚሉ ሴቶችና ወንዶች ጋር ነኝ እኔ። ብዙ ጊዜ አላ ማይኬድስ ጋይስ። እኔ በጣም በጣም የሰውን ልጅ እንደ ራሴ ነው ማይ። ለምን አልጣላትም ያችን ሴት አሮን ልጅ ያላት ሴት። የሚያስለቅሶ እንዳልወድም እኔ ዛስዋይኮ። በጣም እኔ የተደሰትኩትንትና ይሄ ፍሩት የሚባለው ካናዳ የሚኖረው ለሚስቴኮ እያረኩ ነው ሲል ያን ደስታ የተሰማኝ እኮ በቃ ሴቶች የሚያስደስታቸው ትናንሽ ነገር ስለሆነ ባሎች እንደዛ ሲያደረጉ እኔ አምሶ ሀፒ በጣም ነው የምደሰተው። ማርያምን ነው የምላችሁ ልጆቼ። እኔ ሴት ልጅ ሲከፋት እንዲህ ዝም ብያ ያለው ቢኮዝ አቋ አለዋ ስሜቱን ስለማውቀው አናዷት ራሱ የውሸት በጣም ነው ምናምን ብላ ስለሱ ከበርስ ስታደርግ ራሱ ይገባኛል። እኔ ለዛ ነው ልጅየው ሽሮ ሰርቶ ሰላጣ ከትፈ ጠብቃት እያልኩ ያካተፍኩት የዛን ቀን ቢኮዝ ሴቶች ምን ያህል እንደሚደሰቱ ስለማውቅ። የውሸት ደግሞ አይደለም እኔ የምኖረው እውነተኛ ነገር አይስበር ነው የምላቸው። ልብልብ ባርጋ ባሏን ባናቱ የምተክል ሴትም አልወድም። ልብልብ ባርጎ ደግሞ ባናቱ የምተክል ሚተክላት ወንድ አልወድም። ጋይስኔ አይስዌር ነው ምላችሁ ልጆች። ካላቸው ሰዎች ጋር እኔ ጎን ነኝ ሁሌ፣ ሴቷም ወንዱ የሚበደል ለምንድን ነው? ልጆቻችሁን የእውነት ስትወዱ የሰውን ልጅ እንደራሳችሁ ታያላችሁ። እኔ ክርስቶስን ነው ምላችሁ። ልጅ ሲሰደብብኝ አልወድም። ይሄ ማንም ሰው እንደራሴ ነው። በቃ የሚሰማኝ የእውነት በቃ እርር ነው ምለው እርር በቃ ሰደ እኔ ልጅ የሚሳደብ ሰው ትክክለኛ ህይወት ያለው በህይወትም እኔ ህይወት ያላችሁ አይመስሉኝም። ሀው ላይክ ቴክር የምታደርጓቸው ልጆቻቸውን የሰው ልጆች የምትሳደቡ ሰዎች ጋይስ ልጆቻችሁን ክዳችሁ ደግሞ ስለ ሰው ልጅ ስታምር ወይ ሲያምር ብላችሁ እንዴት ነው ልጆችን ለማጫወት ሞራሉ ሲያላችሁ ጋይስ፣ የራሳችሁን ልጆች ለማጫወት እንዴት ነው ሞራሉ ያላችሁ? ተሳስቼ እኔ ስለ ልጅ አልናገርም። ተሳስቼ ልጆችን ቢነኩብኝ እንኳን አይ ዶንት ቲንክ ሶ ባድ ወርድ ለማውጣት በጣም ነው የሚከብደኝ። በጣም በጣም በጣም ነው የሚከብደኝ ጋይስ ላይክ ልጆች ሲነኩ ትክክለኛ እናት ስትሆኑ ልጅ ያላችሁ ሰዎች ስለ ሰው ልጅ ሊሰማሽ ይገባል ነው በቃ። ውደጃትም ጥሁም ውደጁም የሰው ልጅ ሲነካ እንደ ራሳችሁ ማየት አለባችሁ። እኔ ፋይት አረጋለሁ ለሰው ልጅ ጋይስ ለሰው ልጅ ማርያምን እኔ በጣም ነው የምወዳቸው ልጆች። የሰው ልጅም በጣም እንዲነካም አልፈልግም፣ ኔቨር። ለምን አስር ጓደኛ የሆኑ የሚሳደቡ ሰዎች አሮን ኬር አልወድ። እኔ አንዳንድ ሰው እንዴት ነው ውስጣቸው ጨክኖ ልጆቻችሁ በሞቱ በተቃጠሉ ሲሉ ጤነኛ ናቸው? እንዲህ ላለው አንዳን ማርያምን ነው የምላችሁ። የፈለገ እኮ ሊያናዳችሁ ይችላል፣ ሰው ማለት ነው፣ ሊያናድሽ ይችላል በህይወት ያውም እዚህ ላይ ላይ እንዴት ነው የሰው ልጅ ለመውለድ እኮ በጣም ዋጋ ተከፍሎባቸዋል ልጆች ጋይስ። በጣም እኔ በህይወቴ ዋጋ ተከፍሎበታል የምለው ነገር ልጅ ነው ጋይስ። ልጅ ከእድሜሽ፣ ከህይወትሽ፣ ከውበትሽ፣ ከገንዘብሽ፣ ከሁሉ ነገር የተከፈለበት ነገር ቢሆን ልጅ ነው። ስለ ልጅ ቫሊዩ ማያውቁ ወይ ዋናይት ስታንድ ተኝተው ልጅ ያመጡ ሰዎች ናቸው ስለ ሰው ልጆችም ቫሊዩ የሌላቸው ጋይስ። ልጅሽን አስበሽበት አቅደሽበት ላትወልጂ ትችያለሽ። ፈጣሪ ይዶኖ በምን ታይም ጊዜ እንደሚሰጥሽ። ግን ልጆች ዳዝ ማር ተለፍቶባቸዋል ተለፍቶባቸዋል። የፈለገ ተናደድ፣ የፈለገ ተናደጅ። እኔ ልጅ የሚሳደብ ሰው ላወራት ላወራው ይችላለው፣ ግን ስቲል ነው ሌላ ልጅም ስትናገሩ ሳያችሁ የእውነትን አልወዳችሁም፣ ጋይስ አልወዳችሁም። አንቴን እንግዘትሩ ጋይስ ኖ ኖ፣ አበሽ ቃለው ብላችሁ ስለ ሰው ልጅም የምትሳደቡ ሰዎች ኖ ኖ ማለት አለባችሁ። ኖ የፈለገ ነገር በምንም በምንም ተጣላ ተጣይ፣ ስለ ልጅ ኖ ኖ ኖ ኖ ኖ ኔ ክርስቶስ አምላክ ሆይ ከልጅ ጋር የተጣላውት ሰው ጋር በህይወት አታገናኘኝ ነው ምለው። እኔ ወይ አራጅ ፈላጭ ተኳሽ አይደለውም፣ ግን ነው ለምሬ ነው። ይሄ ውሸት የለውም ጋይስ፣ ማስመሰልም የለውም ከፈላም የለውም ጋይስ ይሄ ይሄ በልጅ የማንደራደርበት ነገር ነው ጋይስ። የህይወት ዋጋ ነው ይሄ። ለህይወት ለስሜት ዋጋ ትሰጣለ። እያንዳንድ ዋጋ የምሰጡት ለልጅ ነው። ልጅ ያስከፍላል ጋይስ፣ በጣም ዋጋ ያስከፍላል። ልጅ የሚነካበት ሰው ዋጋ ያስከፍለዋል። ዋጋ ይከፍላል እያንዳንዱ ሰው የጊዜ ጉዳይ ነው ጋይስ። ልጅ የሚነካ ሰው አንዳንዴ ቆም ብሎ ማሰብ አለበት። የሰው ልጅ የሚነካ ሰው የጊዜ ጉዳይ ነው ዋጋ ትከፈላላችሁ ፈጣሪም ይከፍላል ራሱም እንደኔ የማይደራደር ሰው ይከፍላል። በአይን ሚሴ ተገናኘን ቀን ይሄ ላይ ሽለላም ፉከራም ተኩስም ምንም አያስፈልግም አንዳንድ ሰው መርዝ ነው በምን እንደሚከፍል አታቅ እኔ የእውነት ነው የሚነሳብኝ እንደ ድራግ ሁሉ ያደርገኛል ክርስቶስን ነው ምላችሁ የሆነ የሚነሳብኝ በሽታ አለ እኔ ልስ ይነካ በህይወት እኔ ዋጋ የከፈልኩበት ልጆች ነው ጋይስ። የሰው ልጅ ምንም ጥሩ ጭንቅላት ቢኖረው የያስከውን ይንጠቅ አይባልም። ከእርግማን ሁሉ እርግማን የእናንተ ይደርሳል አይደርስም አይደለም፣ ካፋችን ስናወጣው እንዴት ነው የሚቀለል? በዛ ላይ ልጆች ያላችሁ ሰዎች እንዴት ነው የራሳችሁን ልጆች የምስሙት? ላይክ እንዴት ነው ህሊና የህትህን ልጅ የወንድም ልጅ ምናምን ለመሳምና ለመስጠት እኮ ኃላፊነት እንደዚህ አቅፈሽ ለመሳም ራሱ እኮ በጣም ይጠይቃል ይጠይቃል ጋይስ አንዳንድ ሰዎች እኮ ተናደው ሊሆን ይችላል። ልትናደዱ አስር ልተፋ ልተፊት ይቻላለች። አይ ሪሊ አይ ዶንት ኬር ጋይስ። ልትናገሯችሁ ልጆችን ለምን አናዳህ አናዳ ባናት አትተክለም ለምን ተናደሽ? ተናደሽ በጭንቅላዚሽ አትቆሚ። ዋጋ ተከፍሎባቸዋል። ልጆች እኔ ከሚያናደኝ ነገር አላቆምም። ሁሉ እንደዚህ አይነት ነገር ከጀመርኩ ራሱ የሆነ የሚነሳብኝ በሽታ አለ። እራሱን ችሉ እያንዳንዷ ሴት ዋጋ ከፍላለች። አባት ሶኬ ተኝቶ ሊነሳ ይችላል ብለን እናስባለን፣ ግን እውነቱ ፔኖ ያለው ከልናት ነው ጋይስ እኔ ነገራቸው ነው የሆነ ነገር ሲያመኝ ምጤን ነው ማስታውሰው። ላይክ ለማድረግ ስፈልግ ከዛ በላይ ሊሆን አይችልም ብዬ ነው ምገባበት እንደ እንትን እንደብድ በቃ ያን ያህል ያመመኝ። ላይክ ለማማጥ እርግዝናው ያለው ፔን በሞትና በመመካከል ነን። የሆነ ነገር ቤታችሁ ችግር ሲፈጠር ምንም ሲፈጠር ከዛ በላይ ሊሆን አይችልም። ሁሌ የሆነ ችግር ሲነሳብሽ እርግዝናሽና ምጥሽን አስታውሺ። የሆነ ነገር ኢቨን ቁስል እያለሽ ልትወድ ይውቆት ሲያለሽ እዚህ ጋር አሁን አንደዚ ወዲ ወዲ ያመኛል ምናምን ይላል። በማህፀንሽ ያንን ሁሉ መቀስና ያንን ሁሉ ብረት ሲገባብሽ ከዛ በላይ የሆናል። እንደ የሰው ጠብና የሰው ጭቅጭቅ ወይ ቤትሽ ላይ ምና የሚፈጠረው ጋጋታ ከዛ በላይ እኮ የሆነው። ጋይስ እንዴት ነው ማህፀናችንን መቀስ ይዞብን? ንክ ኔ ፍቅር መቀስ ሲገባብን የብረታብረት ማት ልጅ ለማውጣት ማለት ነው። ያን ያህል ሲገባብን ያላመመን ሲፈርስ ሊያምሽ የሚገባው ከዛ በላይ አይሆንም። ሁሌ እኔ የሆነ ፔን ሲመጣብኝ ከዛ በላይ አይሆንም ነው ብለው አስታውሱ። ሁሌ የሆነ ነገር ሲያምሽ፣ የሆነ ችግር ሲፈጠርብሽ ያነም እኮ አልፏል። ልትሞቺም እኮ ትችያለሽ። በዛውም እኮ ሆስፒታል ገብተው እኮ እናትየዋ ሙታ፣ ልጅየው እያደገ ያለ ልጅ አለ። ልጅየው ይው ሙቶ፣ እናትየዋ ባዷን ይወጣቻለች። guys that's why እኮ ዋጋ ተከፍሎበታል የሚባለው እኮ። ፈጣሪ ካንቺ ጋር ካልሆነ እኮ ልጅሽን ጥለሽ አንቺ ልትወጭት ያለሽ፣ ወይ አንቺ ሙተሽ ልጅሽ ሊወጣ ይችላል። እንደዛ ነው ያለ። እናት እኮ የሚያርጉ ሕፃናቶች እኮ አሉ። እናታቸው በሞት መካከሉና ምጡ አስቸግሯት በዛው ሙታ ማለት ነው። ልጅ ደግሞ በዛው ሞቶ ደግሞ እናት ብቻዋን ልጅ ይዤ እወጣለሁ ስትል ብቻዋን የወጣች እናት የለችም። የምናውቃቸው አሉ ጋይስ ዋጋ ተከፍሎበታል የሚባል ያለ ነው። ብዙ ጊዜ የተገናኝተን ብዙ ጊዜ ማንም ምን የማያመጣ ምናምን ኖ ቲንቃ በረሳም ቲንቅ ዋንዴ ትገናኛላችሁ በሆነ ጭንቅላት ያላት ሴት ወይ ጭንቅላት ያለው ወንድ ከሆነ እውነት የታጠቀቀ በቶ ያለው ከሆነ ዋጋ ያስከፍላል ጋይስ፣ እውነት ነው። እኔ ከሰው ጋር ተጣልቼ ልጄ ተነግቶብኝ ፈጣሪ በፈጣሪ ስም ምለው የምገናኝበት ቦታ አታገናኘኝ ነው ምል፣ አታገናኝ ቢካዝ ለራሴም ገደል ውስጥ መግባት አልፈልግም፣ ያ ሰውም ችግር እንዲገባ አልፈልግም። ቢካዝ ልትሞችም ልትሞትም ትችላለህ ኤክስኪዝ ማናረግበት ነገር ቢኖር ልጅ እና ዋጋ የከፈልንበት ነገር ቢኖር ልጅ ነው። በምን የተነሳው ጋይስ እንደዚህ ነው በቃ የሚያደርገኝ እኔ አይካን ስታፕ በዚህ በሰውዬ ሚስት አለ ልጅ አለ ስንለው የለኝም ያለው አለው ሚስት አለው ልጅ አለው። ለሴት ብለክ ልጅ እንደሌለ የምታወራ ይኖራል አንዳንድ ድራማ እና ልቀቀኝ ትባለች ልቀቀኝ ልቀቀኝ ልቀቀኝ ልቀቀኝ